ሀይሚና ብሩኬ ማለት ነው የእኛ እርግቦች፣ እንደዚህ ሆናችሁ ስለያየናችሁ በመጀመሪያ በጣም ደስ ብሎናል። ሲቀጥል ደግሞ ሀይሚ ብሩኬ የሚልሽን ነገር መስማት ማዳመጥ አለብሽ ብዬ ነው ማስበ። ሰላም ሰላም፣ ውድና ያ ተከበራችሁ የምትክ የምትክዬ ዩቱብ ቻናል ቤተሰቦች፣ እንዴት አረፈዳችሁ፣ እንዴት አመሻችሁ? ያው እየመሸ ነው ብዬ ነው። ሰላም ናችሁ ወይ? ሁሉ መልካም፣ ሁሉ ሰላም? እኔጋ ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበትን ሰላማችሁ፣ ጤናችሁ ብዝት ትርፍርፍ ይበልልኝ። ለዚህ ዩቱብ ቻናልም አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመጫን ቤተሰብ እንድትሆኑ በአክብሮትና በትትና ጋብዛለሁ። ቪዲዋንም ላይክ አድርጉ ቤተሰቦች። መልካም ነብ ያለው ሰውና የተመቸው ብሩኬን ሸበላውን የሚወድ ብቻ ማለት ነው። እና መቼም ሀይሚን እና ብሩኬን የሚጠላል ብዬ አላስብም። እና በነገራችን ላይ ዛሬ ብሩኬን እና ሀይሚ እኔ ራሱ በጉጉት ስጠብቃቸው ነበረ። የትናንቱን ቪዲዮ መቼም ሁላችንም አይተናል። ፍፄንም ሁላችንም አመስግነናል። በእውነት የልጅ አዋቂ ነው ፍፄን። በጣም አመስግነናል፣ እናመሰግናለን። ፍቅራቸውም ስለተመለሰ ደስ ብሎናል። ዛሬ ደግሞ ያው ሀይሚን የነበራትን ከፋሲል ጋር የነበራትን ነገር ያው መኪና እንትን ሰጥቶኝ ነው አለቻው ስትሄድ አግኝቷት ልሸኝሻለኝ ሸኘኝ ከዛው ውጭ ምንም ግንኙነት የለንም አያለንም። ከቀለበት ውጭም ሌላ ምንም ቴክስት፣ ምንም ማስረጃ ያለው ምንም ያደረኩት ነገር የለም ምንም ለአይምሮ የሚጸጽስ ነገር ያደረኩት ጥፋትም የለም ብላ እንግዲህ ለብሩኬ እኔ ያለችው ማለት ነው ቤተሰቦቼ። ብሩኬ ደግሞ ነገሩ እንዲቋጭ ሀይሚ በድጋሚ ፋሲንን ይቅርታ ብላ ህይወታችንን እንዳይ እንዳይበጠበት ከዚህ በኋላ ሀይሚቾ፣ እኔ በጣም እንደመውድሽ ታውቂያለሽ። ከዚህ በኋላ ለኔም ላንቺም ደስታ ሲባል፣ ለሰላም ሲባል ህይወታችንን ከዚህ በኋላ ማንም ሰው እንዳይበጠብጠው፣ ፋሲንን አጠፋሽም አላጠፋሽም ይቅርታ መጠየቃል አለብሽ ብሏት ያው ይቅርታ በተደጋገመ ቁጥር ያው እራስ የነገሮች እየተባባሱ ነው የሚሄደው። ባለፈው ይቅርታ ጠይቀዋለሁ አሁን ግን ይቅርታ አልጠይቀውም ነበር ሀይሚ ያለችው። ቡርኬ ግን ያው ወንድ ልጅ ነው እና በዚህም በዛም ብሎ ሳምኗት፣ እሷም ነሱ ተሸነፈች። አሁን ሀይሚ እንደሚመስለኝ ከሆነ ያው መለስ እያለች ነው እና ያው በድጋሚ ፋሲንን ያው ይቅርታ ጠይቀዋለሁ፣ ይሄ ምዕራፍ ደግሞ መዘጋት አለበት ብለዋል ማለት ነው። እውነት ነው። ቡርኬ በዚህ አጋጣሚ ሳላ ደንቀው አላልፍም እውነቴን የንምላቸው ቤተሰቦች፣ ምክንያቱም ለይቅርታና ነገሮችን ለማስተካከል የሚሄድበት መንገድ በጣም ነው የሚገርመኝ። እውነት እንዳሁን ወጣት ገንፈል ገንፈል የማይል ልጅ ነው። በቃ ነገሮችን ሰከን ብሎ ማየት ማዳመጥ፣ የሚችል ነገሮችን ደግሞ በጉልበት ሳይሆን በትህትናና በፍቅር ማሸነፍ የሚችል አይነት ነው እና ሀይሚቾ ከብሩኬ የራሱ ተማሪ ቀመሟ፣ እኛም እንወድሻለን። እኛ ፍቅራችሁን ነው የምንወደው። ከምንም በላይ ተለያይታችሁ በእናንተ ውስጥ ምንም አይነት ሴጣን እንዲገባ አንፈልግም። ፋሲንም ቢሆን ከዚህ በኋላ ስነ ስርዓቱን ያዝ። በቃ ጥጉን መያዝ አለበት። እውነት ቤተሰቦች በግድ የሚሆን ነገር የለም። በግድ ፍቅር አለ እንዴ? በጉልበት ፍቅር አለ እንዴ? አንድ ቀን ታክሲ ሰጣትና መኪና ሸኛትና አፈቀርኩሽ፣ ወደድኩሽ ከዛ በኋላ ነው አለች እንግዲህ ቡርኪንም እያወቀው እና ከዚህ በኋላ ያው ፋሲንም ከውስጣቸው ወጣ በቃ ከብሩኬ ጋም እንደ ወንድም ከሀይሚ ጋም እንደ ህት ሆናችሁ መቀጠል አለባችሁ። ፋሲን ማለት ነው። ተዋቸው ልጆቹ ገና ታዳጊ ናቸው። ገና አዲስ ፍቅር ላይ ነው ያሉት። ስለዛ አትረብሻቸው። ልጅቷን አስገድደ የኔውኝ ማለት ራሱ በህግ ወንጀል ነው አለኔ ቤተሰቦች፣ ወንጀል ነው። ሀይሚ ደግሞ መቼም መቼም ቢሆን ምንም ሰማይ ዝቅ ምድር ከፍ ቢል ከአንተ ጋ መሆን አትችልም። ምክንያቱም ስለማትወድ እንደ ወንድም ታከብራለች እንጂ አታፈቅርም ስለዛ አንተም የራስ ነጣፍ አንተ አንፈልግ ፋሲል ማለት ነው እና በዚህ አጋጣሚ ብሩኬና ሀይሚ ተናፍቃችሁ ነበረ ማለት ትናንት አይተናችኋል በእርግጥ እኔ ግን በየቀኑ በየሰዓቱ ሀይሚና ብሩኬን ቪዲዮ ባይ በጣም ነው ደስ የሚለኝና ዛሬ እንግዲህ መተውልናል ጨረቃዎች ሀይሚ ደግሞ የሌለ በፍክት ብሎባታል ከቡሩኬ ጋር ስትሆን መቼም ሀይሚቹ አስተቃቀፋቸው በዛ ላይ ቤተሰቦች እንዴት እንደሚያስቀናኩ አቤት ሀይሚማ እንዴት እንደምታቅፈኩ ብሩኬን ጠምጠም እኮ ነው በቃ መውደዷን በቃ በማቀፍ ነው ማለት ነው። በቃ ፍቅሯን የሚገልጸው ብሩኬም እንደዛም በስስት ዓይን ነው መያት እና እነዚህን ሁለት የሚዋደዱ አንድ ፍሬ ገና ወጣት ሸበላ ልጆች ባትረብሿቸው ጥሩ። እኛንም አትረብሹን። እኛ እነ ብሩኬና ሀይሚን ስለምንወድ፣ ፋሲል እኛ ምን እንረብሻለን? ባለፈው አሁን ከኔ ጋር ቆመዋላችሁ። በፍጹም ከአንተ ጋር አንቆምም። ከብሩኬ ጋር ነው የምንቆመው። ምክንያቱም መጀመሪያም የብሩኬ ናት፣ መጨረሻም የብሩኬ ናት ሀይሚ። እግዚአብሔር ካለ ማለት ነው። እና ቤተሰቦች የዛሬ እንግዲህ ሀይሚና ብሩኬ ደግሞ የበለጠ ያለው ነገር ይሄ ነው። ተስማምተው ተለያየ ተስማምተዋል ማለት ነው። ተለያየ ተስማምተዋል። ፋሲልንም ሀይሚ ያው ይቅርታ ለተጠይቀው ነው ለሁለተኛ ጊዜ ከዛ ከህይወታቸው መውጣት አለበት። ፋሲል አልሆንም ካለ ደግሞ በህግ ይወጣል ሳይወድ በግድ ወንጀል ነው ከሆንዴ ስለዛ ያለው ቪዲዮ ይሄን ነው። ሀይሚዬ፣ እንወድሻለን የእኔ ቆንጆ። ሁሌን ተሸነፊ ለብሩኬ ማለት ነው። ይሄን የመሰለ ታጋሽ ጣጋሽ ፍቅረኛ ማግኘት በዚህ ጊዜ ያስቢ ከመቶ ከስንት ፐርሰንት ነው? እና ብሩኬን የማታስቀይምብኝ ብሩኬ ማንችን አያስቀይምብን። እንወዳችኋለን። ፍቅራችሁ ይስመር ይነምንም በጣም ነው ጥግ ድረስ የምንወዳችሁ አይሚኝ። እንግዲህ ቤተሰቦቼ ያለው ነገር ይሄ ነው። ያለናፈቋቸው መጥተዋል በሰላም የበለጠ ደግሞ ሁለቱም አምሮባቸዋል። ደግሞ እንዴት በስስት እንደሚታዩ ቤተሰቦችና እንግዲህ በያላችሁበት ሰላማችሁ ጤናችሁ በስት ይበል። እኔ በጣም ነው መወዳ